የማሬ የማሪ ማሪ ነገር ከተነሳ ግን አንድ ኮሜዲያ የሰራው ነገር ደስ ብሎኛል። ማለት ማሬ በጣም የማር ተኮር ዘፈኖች በጣም በስተዋል አይደል? እስኪ በጣም ብዙ ናቸው። እስኪ ነው። የአብዱ ክያር እንዴት ነበር? የኔማር እሱ ሰው ወስዶበት፣ ሰው ወስዶበት፣ የኔማር የኔማር ሰው ወስዶበት። ሌላው የእንትና ራሱ የሚካኤል በላይ እንዴት ነበር? በማር ሰራሽ፣ በማር እሱ ደግሞ ያስተናጋጅ ነው። ፈጤራ ዘ ፈጤራ ዘ በምን ይሆን ስትባል ነው በማር ሌላው ምናልባት ይሄ አሁን ቀጥሎ የምንጋብዘውና እሱ ተደፍቶብኝ ቻላችሁ ማሬ። እስኪ በማሬ ማሬ ትንሽ ቆይታ አድርገን እንመለስ። ፕሮግራም ታዲያ አዲስ ያለነው ሸገር ላይ ነው።